ኪንታሮት ብለን ስንነሳ ስለ በሽታው ነው። በፊንጢጣ አካባቢ ብዙዎች የሚገጥማቸው በሽታ ነው። ያ ምንድነው ነው? በፕሬዥር ነው። በሳይንሳዊ መንገዱን ስናይ በማማጥ በተለያየ በፊንጢጣ አካባቢ የሚፈጠር የፕሬዥር እዛ ውስጥ እብጠትን ሲያስከትል፣ ማበጥና መስተጓጉልን ሲያስከትል ነው ፕሬሩዠሩ የምንፈጠረው ሲባል ያው በትክክለኛው አካሄድ አንዳንድ የምጥም እናቶች በወሊድ ወቅት ወይም በእርግዝና ወቅት እዛ አካባቢ ማጸንግፊው እዛ አካባቢ ፕሬዠር ይፈጥራል። በፊንጢታ አካባቢ ማለት ነው። ሌላኛው ግን በጣም በጣም ብዙዎች የሚስቱት ምንድን ነው፣ መንፈሳዊ የሆነ ፕሬዠር አለ። መንፈሳዊ ነው። እዛ አካባቢ የሚፈጠረ ኪንታሮት በሽታ በአብዛኛው መንፈሳዊ ነው። መንፈሳዊ ስነ ምንድን ነው? ከላይ ከአናታችን ጀምሮ ከጎሮሮ አካፍሎ ወደ ታች እስከ የመጨረሻው የትልቁ አንጀት ድረስ የሚደርስ የሚያልፍ የኢሉሚኔሽን ላይን አለ። የእኛና የላኛው መንፈስ የሚገናኝበት ማለት ነው። ያ ፊንጢት አካባቢ አብዛኛው ነርቮቻችን የሚጠመጠሙበት ቦታ ነው። ሁለተኛው ፕሬዥር ምንድን ነው? ሰውነታችን ውስጥ ሴሎች እያንዳንዱ ሴል ሬስፓይር ያደርጋል። በእያንዳንዱ የሴሎቻችን ውስጥ የምግብ መቃጠል ሂደት ይካሄዳል። ስለዚህ እያንዳንዱ ሴል ውስጥ ባይ ፕሮዳክት አለ፣ መውጣት ከሰውነት መወገድ ያለበት ነገር አለ። እነኚህ ኢንጌስሽንስ ከሴልና ሴል መካከል ያለው በሴል ውስጥ የሚካሄደው የምግብ መቃጠል ሬስፓይሬሽን የሚፈጠረው ባይ ፕሮዳክት በሴሎች መካከል በሚፈጠር ክፍተት እየተወገደ ይመጣና መጨረሻ ላይ ፊንጢጣ ላይ ነው መጥቶ የሚገናኘው። እዚህ ኮኔክሽን ኤሪያ ላይ የኮኔክሽን መስተጓጎል ሲፈጠር ከፍተኛ የሆነ ፕሬሽር ይፈጠራል ማለት ነው። መንፈሳዊ ነው የሚለውን ነገር ስናይ እንግዲህ በዛርም ይሁን በጅንም ይሁን በሌላ የልክፍት አይነቶችም አስተጓጓይ የሆኑ የመንፈሳዊ ፍሰትን የሚያስተጓጉሉ ብሎኬጅስ የሸጣን አይነቶች ብሎኬጅ ሲፈጠር እዛ ጋር እብጠት ይፈጠራል፣ በሽታ ይፈጠራል። እብጠቱም ሆነ በሽታው ለማከም አንደኛ መንፈሳዊ የሆነ አካሄድ ይፈልጋል፣ ሁለተኛ ፊዚካል የሆነ አካሄድ ይፈልጋል። በፊዚካሉ አንዳንዴ እስከ ኦፕሬሽን የሚደርስ ምናምናምን ህክምና አይነቶች አሉ። በመንፈሳዊ ደረጃም ደግሞ ዝም ብሎ በትራዲሽናል ወይ በባህላዊ በተለያዩ ቅጠላቅጠሎችን በመጠቀም ሰዎች ይታከማሉ። ነገር ግን ዛሬ እኔ የምነግራችሁ ቤታችሁ ውስጥ ሁናችሁ ልትታከሙበት የምችሉት በተለይ በመንፈሳዊ ይሁን በፊዚካል ፕሬዥር ምክንያት የሚፈጠር ፊንጢጣ አካባቢ ላይ የሚፈጠር ከፍተኛ የሆነ ብሎኬጅን ያ ብሎኬጅ ውሎ አድሮ እንዳሁም እዛ ጋር የሚፈጠረው ከሴል ቱ ሴል መካከል በሚፈጠር ብሎኬጅ ምክንያት የሚመጣው የኪንታሮት አይነት ውሎ አድሮ ምን ይፈጥራል? እዚ አካባቢ መቀደድን ይፈጥርና ወደ ፌስቱላነት ይቀያል። እዛ አካባቢ ፈሳሽ ይወጣል። ፈሳሹን በትክክል ስናጠነው ከተታ ሬክተም አይደለም ይመጣው። ከሰውነታችን የዳይጀሽን ሲስተም ውስጥ አይደለም ይመጣው ከላኛው ሴል ቱ ሴል ኢገስሽን ያልኩት በሴሎች ውስጥ የተካሄደው ሬስፓይሬሽን ምክንያት የሚመጣው ባይ ፕሮዳክት ከዚህ ጋር ኮኔክት ማድረግ ሲያቅተው በዚህ በኩል ቀዳዳን ፈጥሮ መፍሰስ ይጀምራል። ይሄ ነጃሳ ነው። በህክምናም ይሄኛውን በሰርጀሪ ነው የሚስተካከለው ማለት ነው። ነገር ግን ቤት ውስጥ ከሆናችሁ እዛ አካባቢ ላይ ብሎኬጁን ማስተካከል የሚቻልበት መንገድ አለ። ያ ምንድን ነው? ውሃ ማፍላትና ጨው፣ ቀበሪቾ የተፈጨ ቀበሪቾ፣ ፌጦ አንድ ላይ ይፈሉና ለምሳሌ አንኳርጨው ነው መሆን ያለበት። አንድ ማንኪያ አንኳርጨው፣ ግማሽ ማንኪያ ቀበሪቾና ግማሽ ማንኪያ ፌጦ አንድ ላይ ከተፈላ በኋላ በዛ ባለ ውሃ ተበርዞ ማስታጠቢያ ላይ ተቀምጦ ማስታጠቢያው ላይ ደግሞ ከገባ በኋላ ምን ይጨመርበታል? የጥቁር አዝሙድ ዘይት፣ የወይራ ዘይት ወይ ደግሞ መተካካት ይችላሉ። የወይራ ዘይት እና የካስተር ወይል አንዱ ካለ በቂ ነው። ከትም ዛ አካባቢ ሪላክሴሽን ለመፍጠር ነው ሉብሪኬት ለማድረግ ዛ አካባቢ ፍሪክሽንን ለመቀነስ ነው። ያ የሚጨመረው የጥቁር አዝሙድ ዘይቱ ደግሞ ኢንፌክሽንን ለመከላከል ነው። ያ ይደረግና ለ15 ለ15 ደቂቃ መዘፍዘፍ ነው። እዛ ላይ በቀን ለ15 ደቂቃ እየተቀመጡበት ያን ከተዘበዘፈ ፔኑ ወዲያውኑ ይጠፋል በእርግጠኝነት እዛ አካባቢ የሚፈጥረው ፕሬዠሩ ምክንያት ያንን ሲዘበዘፉ ግን እዛ አካባቢ ማሳጅ እንደማድረግ እያሹ ቁጭ እያደረጉ በዛ ሙቀት እያሹ ከተቀመጠ ያ ፕሬዠር፣ የተፈጠረው ፕሬዠር መስተጓጎሉ በዛ መታሸት ምክንያት ይፍታታና ወደ ትክክለኛው የእንትን የቆሻሻ አወጋገድ ሲስተም ይመለሳል ማለት ነው። ማሸቱ በጣም አስፈላጊ ነው። በዘይቶቹ እያደረጉ ማለት ነው። ይህ አንደኛው ኪንታሮትንም በኪንታሮት መሰል ፌስቱላንም በዛ ምክንያት የሚመጣው ፌስቱላንም የምን ፌስቱላ ደረጃ ላይ ራሱ ከደረሰ በኋላ ይሄንን ከተጠቀምን አውቶማቲካሊ ቦታው ሂል ያደርጋል። የመዳን እድል አለው ማለት ነው።